በደረሰባቸው ሂማም ምክንያት ከዚህ ዓለም በሞት ተለይቷል። አላህ ጀነት አልፈርደውስን የወፍቃቸው። ለቤተሰቦቻቸውም አላህ ሰብሩን እና ማንጽናናቱን ይለግሳቸው፣ ለወዳጅ ዘመዶቻቸው። አሰላሙ አሌይኩም ወራህማቱላሂ ወበረካቱ። ውድና እየተከበራችሁ በመላው ዓለም የምትገኙ ውድ ቤተሰቦች ሰላም፣ እንዴት ናችሁ? እኔ አለሁ አልሐምዱልላ። ክርስቲያን ወገኖች ሰላም ብያለሁ። ያው እንደተለመደው በአዲስ ቪዲዮ መጥቻለሁ። ዛሬ እየላችሁ የመጣሁት ያው እንደ ወትሮው እየሳቅኩኝ እየተደሰትኩኝ ሳይሆን በጣም ሀዘን ተሰምቶኛል። ምክንያቱም ኢትዮጵያ ሀገሬ ያጣችው ትልቅ አሊም ነው። ትልቅ ምሸክ ነው። ሼህ ሀጂ መፍቲ ነው ያጣችው። እንግዲህ ኢና ሊለህ ወኢና ኢለይህ ረጁኡን። የማይሞት አንድ አላ ሱብሃነሁ ወተዓላ ብቻ ነው። ሁላችንም ሟች ነን። ነገር ግን ሁሌም ሞት ሲመጣ አዲስ ነው። እና ውድ የሀገሬ ልጆች ለሼህ ሀጂ መፍቲ አላህ ጀነተል ፈርዶሲን እንዲፍቃቸውና ለቤተሰቦቻቸው ለዘመድ አዝማዶቻቸው ሰብርና ትግስቱን እንደሰጣቸው ዱዓ አድርጉላቸው። እንግዲህ ዶክተር አብይ አህመድ የተሰማቸውን ሀዘን ገልጿል ማለት ነው በሼህ ሀጂ መፍቲ ህልፈት። ከዚህ በፊት እንደሰማችሁት ሰምታችሁ ሊሆን ይችላል ሼህ ሀጂ መፍቲ ባስተላለፉት ያንን መስጅድ ሼህ ሀጂ ምፍትህ ይሰራ ስላሉ ያንን መስጅድ እንሰራለን። እርሶ ወደ ማይቀረው ከመሄዳቸው በፊት ያንን ህልማቸውን ወን እናደርጋለን። ከውጭ ሀገርም ከአለም ጫፍ የሚመጣ ሙስሊም ክርስቲያን የሆነ ሁሉ የሚጎበኝበትና የሚያይበት ታሪካዊ የሆነ መስጊድ በኢትዮጵያ ውስጥ ህዝብ ሙስሊምና ክርስቲያን ሁሉም በጋራ ሙስሊም ነው ክርስቲያኑ ተብሎ ሳይከፋፈል ሁሉም በጋራ ብር አዋጥተው ትልቅ መስጅድ ለዓለም እይታ ጉብኝት ለመጎብኘት የሚሆነውን በረመዳን ጊዜ ሰው መጥቶ ከዓለም ድንበሩን እንኳን ቢመጣ መስጅዱ ላይ ሰግዶበት ዱዓ አድርጎበት እንዲወጣና ሁሉም ሙስሊም መጥቶ ሰግዶ እንዲወጣ በጋራ የሆነ መስጊድ እንገነባለን። ገንቢ ደግሞ የሼህ ሀጂ ምፍቲን ህልማቸውን ን እናደርጋለን። ወደ ማይቀረው ከመሄዳቸው በፊት እናስደስታችኋለን ብለው ዶክተር አብይ አህመድ ተናግሮ ነበረ። ነገር ግን የሼህ ሀጂ እድሜ ከዚህ በላይ ሊያቆይ አልተፈቀደምና ወደ ማይቀረው ሄዷል ማለት ነው። ዶክተር አብይም ያስጀመረውን ነገር በቃላቸው መሰረት እንደሚያስጨርስ ተስፋ እናደርጋለን። ለሼህ ሀጂ መፍትሄም ለቤተሰቦቻቸው እና ለወዳጅ ዘመዶቻቸው ለቤተሰቦቻቸው ሁሉ መጽናናትን ይመኛለኝ። አላህ ሱብሐነ ወተዓላ የሶብራቸው ሀጅ መፍትህንም አላ ጀነት ል ፍርዶስ ያድርጋቸው። ሼህ ሀጅ መፍትህ ብዙ ነገር የሚያስተምሩ ለብዙ ሰዎች አርአያ የሚሆኑ የኢትዮጵያ ትልቅ አሊም ነበሩ። እንግዲህ ለሞት የማይሸነፍ የለም። ሞት አሸንፎ የማይ የማይወስድ ማንም የለም እና ወደ ማይቀረው ሄዷል ማለት ነው። አላህዬ መጨረሻችንን አሳምርልን። መጨረሻችንን አላህ ያሳምርልን። ያሁላችንንም ቤተሰቦቻችንንም አላህ ረጅም እድሜ ጤና ጋር አፍያ ኢማን ጋር ይስጣቸው። ለእኛም እንደዛው ይስጠን። ያ ረቢል ዓለሚን አላህ ሱብሃነሁ ወተዓላ ከድንገተኛ አደጋ ከድንገተኛ ሞትም ከመጥፎ ከክፉ በሽታም እሱ ይጠብቃን። ውድ ቤተሰቦቼ እኔ በጣም ነው ሀዘን እየተሰማኝ እውነት ለመናገር ነገር ግን ምንም ማድረግ አይቻልም። የአላህ ውሳኔ ነው። አላህ ሰብርና ትዕግስቱን ስጠን። ሼህ ሀጂ ምፍቲ ከዚህ በፊት መልክት ሲያስተላልፉ ነበርና በፓርላማ ላይ ማይሞት ሰው የለም ሁሉም ይሞታል ብለው ስለ ነቢዩና ስለ ሰሃቦቻቸው የሆነ ታሪክ አጫውተው ነበረ፣ እና በዛ ላይ እያለቀሱ ነበር ማለት ነው። በጣም ልባቸው ተነክቶ እያለቀሱ ነበረ። ምክንያቱም ሞት ለማንም የማይቀር እዳ መሆኑን ያውቃሉ። ሁሉም ሰው ወደዛ እንደሚሄድና አላህ ከወሰናልን ጊዜ አንዲት ደቂቃ እንደማታልፍ ስለሚያውቁ እያለቀሱ ነበር። ነገር ግን አላህ ስብሃነ ወተዓላ ጥሩ ስራ ስታደርጉ ኸይር ስትሰሩ አላህ እድሜ እንደሚጨምርላችሁ እና ረጅም እድሜ እንደሚሰጣችሁ ታሪኩን እየተናገሩ ነበር ማለት ነው እና በዛን እዛ ጋ ደግሞ አንዱ በልቶ እያደራ አንዱ ሳይበላ እያደራ ደስታ ከየት ይመጣል? አላህስ እንዴት ያዝንልናል? አንዱ ቤት ኖሮት አንዱ ቤት ሳይኖረው አንዱ ሁለት ቦታ ኖሮት ሁለት ሺ ካሬ መሬት ኖሮት ቤት ሰርቶ ትርፍ ቦታ ይዙ ሁሉም የኔ ነው የኔ ነው እያላ እየኖራ፣ ውጭ ላይ ደግሞ ወንድሙ ወድቆ ወይም እህቷ ወድቃ አንድ ክፍል ቤት አታ ስትሰቃይ እያዩ ለራሴ ብቻ እያሉ ዝም ሲባል አላ ይሄንን እያያ በምን እዝነቱን ያወርድብናል? ሁላችንም በጋራ እንሆን፣ ያለን ለሌለን፣ እኒዘን ካለን እናካፍል፣ የሌለውን እናጽናና፣ እንደግፈው እርስ በራሳችን እንከባበር፣ እንተዛዘን፣ እንተሳሰብ፣ እንታያይ፣ እንወያይ ብሎ ብዙ መልእክት አስተላልፏል። ሴት ወንዶ፣ ከወንጀል ጎዳና ተመለሱ፣ ሴት ወንዶ፣ ሀጣት ከመስራት ተቆጠቡ፣ ሴት ወንዶ፣ ወደ ካይሮ መንገድ ተመለሱ እያሉ ምክራቸውን ሰጥቶ ነበረ ሀጂ ምፍቲ አላህ የጀነት ያርጋቸውና እና ውድ የሀገሬ ልጆች እንግዲህ ሞት ለማንም የማይቀር እዳ መሆኑን ካወቅን ሁላችንም ከዚህ ከወንጀል ለመቆጠብ የራሳችንን ማዘጋጀት አለብን። ወንጀል የማይሰራ አለ ብዬ አላስብም። እኛ የሰው ልጆች በአይናችን ወንጀል እንሰራለን፣ በምላሳችን ወንጀል እንሰራለን፣ በንግግራችን በጆሮአችን ወንጀል እንሰራለን፣ በእጃችን በእግራችን ወንጀል እንሰራለን። ወንጀል መስራት ማለት ግዴታ መስረቅ ብቻ አይደለም፣ ወይ ነብስ መግደል ብቻ አይደለም። ወንጀል ብዙ አይነት ነው። ስለዚህ ውድ የሀገሬ ልጆች ማቶበት አለብን እስትግፋር ማድረግ አለብን ወደ አላህ መመለስ አለብን። አላህ ደግሞ ልባቸውን ወደ እሱ ከመለሳቸው ባሮች ያድርገን ያረበል አለሚን። የእውነት ከተውበቱትና ከተጸጸቱት ባሮቹ ይወፍቀን እላችኋለሁ። ውድ የሀገሬ ልጆች እኛም በያለንበት አላህ ሱብሀነሁ ወተዓላ ይጠብቀን። ቤተሰቦቻችንንም አላህ ይጠብቃቸው። ሼህ ሀጂ ምፍቲንም አላህ ጀነት ይበላቸው እያልኩኝ ዛሬ ላችሁ የመጡት መልዕክቴ ይሄ